መካከል ለምን ትፈልጋላችሁ? ሁን ከሙታን መካከል ለምን ትፈልጋላችሁ? በዚህ የለም ተነሥቷል። በገሊላ ሳለ የሰው ልጅ አልፎ በኃጢአተኞች ዘንድ ይሰጣል ይሰቀላልም፣ በሦስተኛውም ቀን ከሞት ይነሳል ብሎ የነገራችሁን አስታውሱ። ሰላም ጤና ይስጥልን። የተከበራችሁ አድማጭ ተመልካቾቻችን እንኳን ለትንሣኤ ብርሃኑ እንኳን በሰላም አደረሳችሁ። ትንሣኤው እንግዲህ ሁል ጊዜም ከወደቅንበት መጥፎ ነገር ሁሉ ተነስተን በስኬት የምንራመድበት ይሁንልን እያልን ወደ ዕለቱ የተላለፉ መልእክቶችን አብረን እንሰማለን። አብራችሁን ሁኑ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሀገራችን በኢትዮጵያ በገጠርና በከተማ የምትኖሩ ከሀገር ውጪ በተለያዩ አህጉር የምትገኙ፣ የሀገራችንን ዳር ድንበር ለመጠበቅና ለማስከበር በየጠረፉ የቆማችሁ፣ በሕመም ምክንያት በየጸበሉና በየሆስፒታሉ ያላችሁ፣ እንዲሁም የሕግ ታራሚዎች ሆናችሁ በየማረሚያ ቤቱ የምትገኙ ኢትዮጵያውያንና ኢትዮጵያውያት በሙሉ በትንሣኤው የህይወት መንገድ ያሳየን ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ እንኳን ለ2017 ዓመተ ምሕረት በዓለ ትንሣኤው በሰላም አደረሰን አደረሳችሁ። ዋራይ ከኒ ፍኖተ ሕይወት የሕይወትን መንገድ አሳየህን መዝሙር 15 ከቁጥር 9 እስከ 11 ሕይወት በዓለመ ፍጡራን ውስጥ ከሚገኘው ድንቅ ነገር ሁሉ ተወዳዳሪ የሌላት ድንቅ ነገር ናት። ሕይወት አካልን የማንቀሳቀስ የማመዛዘን፣ የመወሰንና የመስራት ሀብተ ጸጋ ያላት ልዩ ፍጥረት ናት። በዚህ ምክንያት ሕይወት ወደ እግዚአብሔር የሚቀርብ ወይም የሚመስል ጠባ ያላት ሰው የእግዚአብሔር መልክና አምሳል አለው የሚለው መጽሐፍ ቅዱሳዊ አስተምህሮም ከዚሁ ጋር የሚስማማ ነው። ሕይወት ከእግዚአብሔር ጋር በቀጥታ የተጣበቀ ወይም የተሳሰረ ግንኙነት አላት። ዋሃበት ሕይወት ክሙ ምስለ ክርስቶስ ሕይወታችሁ ከክርስቶስ ጋር የተሳሰረች ናት የሚለው ሐዋርያዊ አባባልም ይህንን ያመላክታል። ሕይወት ፈጣሪንና የፈጣሪ እርዳታን ስትሻ የመኖርዋ ምስጢርም ከእግዚአብሔር ጋር የሚገናኝ ጸጋ ስላላት ነው። ሕይወት መልካም ስትሰራ ደስተኛ ክፉ ስትሰራ ደግሞ ስቅቅተኛ የምትሆንበት ምክንያትም ከእግዚአብሔር ጋር የሚያገናኛት ጸጋ ስለሚነግራት ነው። ምክንያቱም መልካምን መውደድ፣ ክፉን መጥላት የእግዚአብሔር የማይለወጥ ጠባይ ስለሆነ ክፉን ሰርታ ከእርሱ ጋር በደስታና በነፃነት መኖር በፍጹም አትችልም እና ነው። የመጀመሪያው ሰው አዳም ክፉን ከሰራ በኋላ ወዲያውኑ መሸሸግና መደናገጥ ሲወራው ሊወረውም የቻለው ከእግዚአብሔር ጋር በቀጥታ ግንኙነት ያላት ውስጣዊ ሕይወት ከእግዚአብሔር ጋር አብራ መቀጠል የማትችልበት ደረጃ ላይ እንደደረሰች ስለተረዳች ነው። ከዚህ አንጻር ሕይወት የመኖር ጸጋ ብቻ ሳይሆን ከእግዚአብሔር ተሳስሮ የመኖር ጸጋም ያላት መሆኑን እንገነዘባለን። ሕይወት የማትጠፋ ብትሆንም የመሞት ስጋት ያልተለያት ፍጡር ናት። በተለይም እግዚአብሔርን የበደለች ዕለት ከባድ የሞት አደጋ ያጋጥማታል። ይህም ሞት የስጋ ሳይሆን ከእግዚአብሔርና የእግዚአብሔር ከሆነው ሁሉ መለየት ነው። የሕይወት ከባዱ ሞትም ይህ ነው። የተወደዳችሁ የመንፈስ ቅዱስ ልጆቻችን ምእመናንና ምእመናት፣ እኛ ሰዎች በኃጢአት ጠንቅ ያጣነው ሕይወት እንዳለ ቅዱስ መጽሐፍ በአንድ ሰው በደል ኃጢአት ወደ ዓለም ገባ፣ ከዚህም ምክንያት ሰው ሁሉ ሞተ ወይም ከእግዚአብሔር ተለየ በማለት የእኛ ከእግዚአብሔር መለየት ዋናው ሞት እንደሆነ ያስረዳል። ይህ ገለጻ ከእግዚአብሔር ጋር የመኖር ሕይወታችን በበደል ምክንያት ማጣታችን የሚያሳይ ነው። እኛ በደለኞች ሆነን ከእግዚአብሔር የተለየንበት የመጀመሪያው ምክንያት በደለኞች ከሆኑ አዳምና ሔዋን የተገኘን መሆናችን ነው። በመሆኑም የሁላችንም ሥጋዊና መንፈሳዊ አካል የተከፈለው ከነሱ እንደ መሆኑ መጠን ያለን ሁሉ እንደነሱ ቀድሞኑ የሞተና የተፈረደበት ነው። በሌላ አባባል በጥንተ አብሶ ምክንያት ከእግዚአብሔርና የእግዚአብሔር ከሆነው ሁሉ የተለየን ሆን ማለት ነው። ስለዚህም ነው በአንድ ሰው በደል ምክንያት ሁሉም ሞቱ ብሎ እግዚአብሔር ያሳወቀን ጥንተ አብሶ ወይም የውርስ ኃጢአት የሚባለውም ይህ ነው። ከዚህም ጋር ከእግዚአብሔር የለየን የውርሱ ኃጢአት ሳይበቃን በየሰዓቱ በምንፈጽመው ክፉ ተግባር በበደል ላይ በደል እየጨመርን በመቀጠላችን በጨለማ ላይ ተጨማሪ የጨለማ ጥላ አክለንበታል። ይህ ሁሉ ተደማምሮ ሞታችን ወይም ከእግዚአብሔር መሌታችን የሰፋና የከፋ እንዲሆን አድርጎታል። የተወደዳችሁ የመንፈስ ቅዱስ ልጆቻችን ምዕመናትና ምዕመናት፣ ከእግዚአብሔር የለያየን አበሳ ኃጢአት በእግዚአብሔር ፊት እጅግ ከባድ ቢሆንም እግዚአብሔር እኛን ለማዳን ያለው ፈቃድ በተስፋ ጭላንጭል ማሳየቱን አላቋረጠም። ይኸውም የበደላችን ዕዳ ከመጀመሪያው አንስቶ የማዳን ተስፋውን በተነገረለት በኢየሱስ ክርስቶስ ቤዛዊ ሞት እንደሚሰርዝ በእርሱም ጽድቅ እንደ ጻድቅ ተቆጥረንና ያጣነውን ሕይወት እንደገና አግኝተን ወደ እግዚአብሔር እንደምንቀርብ ይህም ከትንሣኤ በኋላ እውን እንደሚሆን እግዚአብሔር ለእኛ ደጋግሞ ይፋ አድርጓል ይህንን ተስፋ ትንሣኤ በመንፈስ ቅዱስ የተረዳ ነቢየ እግዚአብሔር ዳዊትም በምስጋና መዝሙሩ እንዲህ ብሎ ይገልጸዋል ዳግመኛም ሥጋዬ በተስፋው አደረ፣ ነፍሴን በመቃብር አትተዋትምና ጻድቅህንም በመቃብር ተጥሎ ፈርሶና በስብሶ ይቀር ዘንድ አሳልፈህ አትሰጠውም። የሕይወትንም መንገድ እንዲህ አሳየኸኝ በማለት የሕይወታችን ተስፋ ትንሣኤን በሚያስደንቅ አገላለጽ አስረድቶናል። ገለፃው የክርስቶስንና የእኛን ትንሣኤ እንደሚመለከት በቅዱሳን ሐዋርያት ተርጓሚነት በቅዱስ መጽሐፍ ተብራርቶ ይገኛል። በመሆኑም የእኛ መጨረሻ የሚጠናቀቀው በመቃብር ተጥሎ ፈርሶና በስብሶ በመቅረት ሳይሆን እንደገና ተነስቶና ከእግዚአብሔር ጋር በተሳሰረ ኃይለ ሕይወት ለዘላለም በመኖር እንደሆነ ቃሉ ያስረዳናል። ቅዱስ ዳዊት ከትንሣኤ በኋላ የሚሆነውን ይህን ጣዕመ ሕይወትን ነው አሳይኸኝ ብሎ የገለጸው። ጌታችን የዚህ ሕይወት የትንሣኤ በኩር ሆኖ ተነስቷል። ከትንሣኤውም በኋላ ለዘላለም በሕይወት ይኖራል። ቀጣይም ጊዜው ሲደርስ እኛ ተከታዮቹ የእርሱን አይነት ትንሣኤ ተነስተን በማያልቅ ኃይለ ሕይወት ከእሱ ጋር ለዘላለም በሕይወት እንኖራለን። ጌታችን ያሳየን የሕይወት መንገድ ይኸው ነው። ይህ ሕይወት ከሁሉም ህላዊ ሕይወት የላቀና የበለጠ ጣዕም ያለው ዘላለማዊና ድንቅ ሕይወት ነው። ይህ ሕይወት ከስጋት፣ ከስህተት፣ ከቅጣትና ከሞት ከፍርሃት ነፃ የሆነ በፍጹም ነፃነትና ደስታ ከእግዚአብሔር ጋር ለዘላለም የሚያኖር ሕይወት ስለሆነ ሁላችንም ወደዚህ ሕይወት ለመድረስ በእምነት እንተጋለን። የተወዳጃችሁ የመንፈስ ቅዱስ ልጆቻችን ምዕመናንና ምዕመናት፣ ዘር ሳይኖር ፍሬ እንደማይገኝ ሁሉ ሕይወታዊ ትንሣኤም ያለ ሃይማኖትና ሥነ ምግባር ሊገኝ አይችልም። ጌታችንም ይህንን አስመልክቶ ሲያስተምረን መልካም ያደረጉ ለሕይወት ትንሣኤ ይነሳሉ፣ ክፉም ያደረጉ ለፍርድ ትንሣኤ ይነሳሉ ብሎ አሳውቆናል። ከዚያ አኳያ የሕይወትን ትንሣኤ የሚያገኝ ያመነ የተጠመቀና መልካም ሥራና የሠራ እንጂ የተነሳው ሁሉ አለመሆኑ ግልጽ ነው። መነሳቱ ሁሉም የግድ ይነሳል። ነገር ግን ከትንሣኤ በኋላ የሚጠብቀን ሕይወት በዚህ ዓለም በሕይወተ ሥጋ ሳለን በሠራነው ሥራ የሚወሰን እንደሆነ ጌታችን በማያሻማ በማያሻማ ሁኔታ አረጋግጦልናል። ስለሆነም የመጨረሻው ድላችን የተንጠለጠለው እምነትን ተከትለን በምንሰራው ሥራ ላይ መሆኑን ለአፍታ እንኳን መዘንጋት የለብንም። ዛሬ ከሰው አእምሮ በእጅጉ እየራቀ የሚገኘው ይኸው እምነትና ስነ ምግባር ነው። ሰዎች ከእምነትና መልካም ስነ ምግባር በራቁ ቁጥር ሕይወት መራራ እንድትሆን ትገደዳለች። እኛ ኢትዮጵያውያን ከጥንት ጀምሮ በእምነትና ስነ ምግባር እየተመራን በደልን በይቅርታ እየዘጋን እስከ ጋብቻ በሚዘልቅ ባህለ እርቅ ደምን እያደረቅን በወንድማማችነት ፍቅር ተስማምተን በሺህ ለሚቆጠሩ ዘመናት እንዳልኖርን፣ እነሆ ዛሬ ለታላቅነታችን በማይመጥን ሁናቴ መለየትና መጣላት፣ ብሎም እርስ በርስ መገዳደል ዕለታዊ ተግባራችን አድርገን እንገኛለን። ይህ በጣም አሳዛኝ ክስተት ነው። ይህንን ሳናስተካክል የምናከብረው በዓለ ትንሣኤም እዚህ ግባ የሚባል ደስታ ሊያስገኝልን እንደማይችል የታወቀ ነው። እየሆነ ያለው ሁሉ ማንንም አይጠቅምም። በእርቅ በይቅርታና በውይይት የማይፈታ ችግር ያለ ይመስል ይህንን ያህል መጨካከል እንዴት እንደ መፍትሄ ተደርጎ ይወሰዳል? አሁንም ለሁሉም ኢትዮጵያውያን ወገኖቻችን የምንማጸነው እባካችሁ እኛው ራሳችን ሸምጋይና ተሸምጋይ ሆነን ችግሮቻችንን ለመፍታት በብርቱ እንስራ፣ መፍትሄም እናምጣ። መሳሪያ አንስታችሁ እርስ በርስ በመገዳደል የምትገኙ ወገኖቻችን እባካችሁ ቆም ብላችሁ አስቡና ሰላምና ዳቦ አጥቶ ለተቸገረው ሕዝባችሁ ስትሉ ለሰላማዊ መፍትሄ እድል ስጡ። ኢትዮጵያ የምትባለው ሀገር የሁሉም ኢትዮጵያውያን መሆኗን በትክክል የሚያረጋግጥ ሰላማዊ መፍትሔ በማስቀመጥ ለአንድነቷና ለእድገቷ አጥብቃችሁ ጣሩ። ግጭትና መለያየት ከሚያጠፋፋን በቀር ምንም ዓይነት ጥቅም ሊሰጠን እንደማይችል ብዙ ማብራሪያ የሚያስፈልገው አይደለም። ስለሆነም ገዳዩን መሳሪያ አስቀምጡና በሃይማኖት በአንድነት በስምምነትና በጭንቅላት ኃይል ሰላምን አምጡ። ይህ የቤተ ክርስቲያናችን ወቅታዊ ጥሪ ነው። በመጨረሻም በልዩ ልዩ ምክንያት ከሞቀ ቤታችሁ ተፈናቅላችሁ በየአካባቢው በረሃብ አለንጋ እየተገረፉ የሚገኙት ወገኖቻችን በትንሣኤው በዓል ተጽናንተውና እፎይ ብለው በደስታ እንዲያሳልፉ ካለን አካፍለን በመመገብና በማልበስ እንድንደርስላቸው በእግዚአብሔር ስም አባታዊ መልእክታችንን እናስተላልፋለን። በድጋሚ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። መልካም በዓለትን ሳይ ያደርግልን። እግዚአብሔር ኢትዮጵያና ሕዝቦቿን ይባርክ። ወስብሃት ለእግዚአብሔር አሜን። አባ ማትያስ ቀዳማዊ ፓትርያርክ ሪሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀጳጳስ ዘአክሱም ወጨጌ ዘመን በረተክለ ሃይማኖት፣ ሚያዝያ 12 ቀን 2017 ዓ ም አዲስ አበባ ኢትዮጵያ።